ከሰሞኑ ጠቅላይ ሚኒስትር አብይ አሕመድ በተገኙበት ተመርቆ ለተጠቃሚዎች ክፍት የሆነው የጃክሮስ ጎሮ የኮሪደር ልማት ስራ በርካታ ነዋሪዎች የተደሰቱበት እንደሆነ ይታወሳል። ከእኛም ሪፖርተራችን ወይንሸት ደጀኔ በስፍራው ተገኝታ የኮሪደር ልማት ስራው አጠቃላይ ገጽታው ምን ይመስላል፣ ምን ምን አዳዲስ ነገሮች ይዞ መጥቷል? የሚለውን ጉዳይ ልታካፍለን ተዘጋጅታ እየጠበቀች ነው የምትገኘው። ወይንሸት፣ እንደምን ቆይተሻል? የዚህ የጃክሮስ ጎሮ የኮሪደር ልማት ስራ ስትመለከቹ ምን አዲስ ነገር አለው? አጠቃላይ የታዘብሽውን አጋሪ አመሰግናለሁ ማህሌት። እንግዲህ አዲስ አበባ ለነዋሪዎቿ ምቹ አለም አቀፍ ተወዳዳሪ ከተማ ለማድረግ እንዲሁም ለጎብኚዎች ተመራጭ ከተማ ለማድረግ የኮሪደር ልማት ስራ እየተከናወነ ይገኛል። ይህንን ተሞክሮ በመውሰድም በክልሎች ላይ አሁን ላይ ተግባራዊ እየተደረገ ይገኛል። በአዲስ አበባ በሁለተኛው ዙር የኮሪደር ልማት ስራ ስምንት የኮሪደር ልማት ስራዎች እየተከናወኑ ይገኛሉ። አንዱ እንግዲህ ከትላንት በስቲያ ቀደም ሲል እንደገለጽሁ በጠቅላይ ሚኒስትር ዶክተር አብይ አህመድ ይፋ የተደረገው የዚህ የአንበሳ ጋራዥ ጃክሮስ የጎሮ አደባባይ የኮሪደር ልማት ነው። ይህ አካባቢ ከዚህ ቀደም እንደሚታወቀው ለትራፊክ አደጋ የተጋለጠ የትራፊክ ፍሰቱም የተጨናነቀ ነበረ። አሁን ላይ ግን ደረጃውን የጠበቀ አስፋልት ተገንብቷል። በምትመለከቱት መልኩ የሳይክል መንገድም ተገንብቷል። ሱቆች አሉ። መጸዳጃ ስፍራዎችም ተገንብቷል። ለህዝብ መዝናኛ ስፍራዎችም አሉ። በርካታ ሰው ተኮር የሆኑ የልማት ስራዎች እዚህ አካባቢ ላይ ተገንብተዋል ማለት ነው። ከጎሮ መስመር የሚመጡ እንዲሁም ከቦሌ ዓለም አቀፍ አየር ማረፊያ መስመር የሚመጡ መኪኖችን የትራፊክ ፍሰትን በማስተንፈስ በኩል ደግሞ ትልቅ ሚና አለውም ተብሎ ነው የታመነበት ከመንገዱ ቅርብ ርቀት ላይ ትመለከቱት ሱቆች ተገንብተዋል። እነዚህ ሱቆች ደግሞ ሁሉንም ማህበረሰብ ያካተተ መሰረተ ልማት ነው ተብሏል። ከትላንት በስቲያ ይፋ በሚደረግበት ወቅት ቦታ ላይ ማለት ነው የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አበቤ እንደገለጹት አዲስ አበባን እንደ ስሟ ውብ የሆነች ማራኪ የሆነች ከተማን ለቀጣዩ ትውልድ ለማስረከብ የኮሪደር ልማት ስራውን አጠናክረን እንቀጥላለን፣ ሌት ተቀን መስራታችን ደግሞ ተጠናክሮ ይቀጥላለን ሲሉ ተደምጧል። ከዚህም ባለፈ ቀደም ሲል በገለጽኩላችሁ በዚህ ኮሪደር ልማት ስራ ላይ በርካታ ሰው ተኮር ልማት ስራዎች ተገንብተዋል። ከነዚህም ውስጥ አራት ኪሎ ሜትር የሚሆነው የሳይክል መንገድ ነው። ስምንት ኪሎ ሜትር በላይ የሚሆነው ደግሞ የእግረኛ መንገድ ነው። የሕፃናት መጫወቾች አሉት። ሶስት የመኪና ፓርኪንግ ማቆሚያ ስፍራዎች አሉት። ሰባት ፕላዛዎች ይገኙበታል። ከዚህም ባለፈ ደግሞ ፋውንቴኖችና 13 የታክሲ መጫኛና ማውረጃ እንዲሁም የአውቶቢስ መጫኛና ማውረጃ በዚህ አካባቢ ላይ ተገንብቷልም ማለት ነው። እዚህ አካባቢ ላይ እንግዲህ ዞር ዞር ብለን የሱቅ ባለቤቶችን፣ ሾፌሮችንም ለማነጋገር ሞክረን ነበር። እነሱም እንደገለጹልን ከዚህ ቀደም እዚህ አካባቢ ላይ የትራፊክ ፍሰቱ የተጨናነቀ እንደነበረ ገልጸውልናል። አሁን ግን የኮሪደር ልማት ስራው መምጣቱ በምትመለከቱት መልኩ መኪኖች በነጻ እንደዚህ እንዲጓጓዙ እድል ፈጥሮልናልም ሲሉ ሀሳባቸውን ሰጥተውናል። ለጊዜ ያለን መረጃ ይህን ይመስላል። በከተማዋ ያሉ የኮሪደር ልማት ስራዎችን ደግሞ ለተመልካቾቻችን የምናደርስ ይሆናል። አመሰግናለሁ። እናመሰግናለን ወይንሸስ ለመረጃሽ፣ ጥሩ ቀን ይሆንልሽ።